አስቡት ከቤታችሁ በታች ጥንታዊና ምስጢራዊ ከተማ ሲገኝ። እንዲህ አይነቱ ሁኔታ በአንድ ወቅት አንድን ሰው አጋጥሞት ነበር። አስደናቂው የዴሪንኩን እውነተኛ ታሪክ የማይታመን የታሪክ አጋጣሚ ነው። አንድ ግለሰብ ለዘመናት ተደብቃ የቆየችን በመሬት ውስጥ ያለችን ከተማ በማይጠበቅና በማይታመን አጋጣሚ በገዛ ቤቱ መሬት ስር እስኪያገኝ ድረስ የዚህች ምስጢራዊ ከተማ መኖር ከዓለም የተሰወረ ነበር። ሰላም ውድ ተመልካቾቻችን እንኳን ደህና መጣችሁ። የዛሬው ተረክ ፕሮግራማችን ቱርክን ያስቃኘናል። አንድ ሰው በገዛ ቤት ውስጥ ያገኘው በጣም አስገራሚ ነገር የሰው ልጅ ስለ ታሪክ ያለውን አመለካከት ለውጦታል። ከመሬት በታች ያለችው የዴሪንኩን ከተማ የተገኘችው በዚሁ ሰው ቤት ውስጥ ነበር። ውድ ተመልካቾቻችን እስከ ፕሮግራሙ ማብቂያ ድረስ አብረውን እንዲዘልቁ የዛሬውን አስደናቂ የተረክ ፕሮግራም ጋበዝናችሁ። ይህ ሲፈጠር ጊዜው እንደ ኤሮፓያን አቆጣጠር 1963 ነበር። በወቅቱም በቱርክ ኔፍ ሰሂር ግዛት ውስጥ የሚኖር አንድ ሰው ቤቱን እያደሰ ነበር። ለእድሳቱም በቤት ውስጥ ያለውን ያረጀውን ግድግዳ ሲያፈርስ የተደበቀ ክፍል አገኘ። ሰውየው በዚህ አላቆመም። የተደበቀውን የሚስጥራዊ ክፍል ወለል መቆፈሩን ቀጠለ። ከዚያም ማለቂያ የሌላቸው የሚመስሉ ዋሻዎችና ብዙ ክፍሎች አጋጠሙት። ይህ ሰው በጊዜው ያገኘው ነገር የተደበቀ ዋሻ ወይም መጠለያ ብቻ አልነበረም። በቁፋሩ ያጋጠመው ነገር ሰፊ የሆነ ጥንታዊ የመሬት ውስጥ ከተማ ነበር። ዴሪንኩዩ በለስላሳ የእሳተ ገሞራ አለት የተቀረጸ ግንብ ያላት የመሬት ውስጥ ከተማ ናት። አርኪኦሎጂስቶች ይህች ከተማ የተገነባችው ከሺህ ዓመታት በፊት ነው ብሎ ያምናሉ። የተገነባችውም ምናልባትም በፋይግሪያንስ ወይም ከሚደርስባቸው ሰቆቃ ለመሸሽ ከሞከሩት ቀደምት ክርስቲያኖች ነው ተብሎ ይታመናል። ከተማ ውስጥ ከታዩት አስደናቂ ነገሮች ውስጥ እነዚህ ይካተታሉ። የመጀመሪያው ከተማዋ በጣም ግዙፍ ከመሆኗ የተነሳ የ18 ፎቅ ያህል ርዝመት ያለው ጥልቀት ሲኖራት እስከ 20 የሚደርሱ ሰዎችን ከነ እንስሳቸው እንዲሁም ከነጓዞቻቸው ጋር አቅፋ መያዝ ትችላለች። በቀጣይነት ደግሞ ከተማዋ የላቀ ምህንድስና የሚታይባቸው ቤቶች፣ በተጨማሪም ለነዋሪዎች የተዘጋጁ መናፈሻ ቦታዎች እንዲሁም የእቃ ማከማቻ መጋዘኖች የያዘች ሲሆን አለፍ ሲልም ይህች ከተማ የጸሎት ቤቶች እንዲሁም ትምህርት ቤት የሚያዝች ከተማ ነች። እንዲሁም ከተማዋ ከጥቃት የሚከላከሉ ግዙፍ የድንጋይ በሮች ያሏት ሲሆኑ፣ ነዋሪዎቿን ከወራሪዎች ይጠብቃሉ። ሰዎች ከመሬት በታች ለመኖር ለምን እንዲህ አይነት ጥረት ያደርጋሉ? ለሚለው ጥያቄ የታሪክ ተመራማሪዎች ሰዎቹ በጦርነትና በስደት ጊዜ ከተማዋን እንደመሸሸጊያ ይጠቀሟት እንደነበር ያስረዳል የሚል መልስ ይሰጣሉ። በጊዜዋ የዴሪንኩዩ ከተማ ለነዋሪዎቿ ተወዳዳሪ የሌለው ጥበቃ የነበረባት ከተማ ነበረች። ይህ እንዲሆን ያደረጉት ምክንያቶች እነዚህ ነበሩ፤ ከመሬት ስር መገኘቷ ከተማዋ የማትታይ እንድትሆን ማድረጉ፣ ዝልግልግ የመሰሉት ዋሻዎች ከውጭ የሚመጡትን ወራሪዎች ለማደናገር ቀላል ማድረጋቸው፣ ከተማዋ ውስጥ ብዙ የዕቃ ክምችት መኖሩ እንዲሁም በቂ አየር ማግኘት መቻሉ። የዴሪንኩዩ ከተማ ከተገኘበት ጊዜ ጀምሮ የታሪክ ተመራማሪዎችንና ቱሪስቶችን አስገርመዋል። እናም የተቆፈረው የከተማው የተወሰነ ክፍል ብቻ ነው። እናም አንዳንዶች ከተማው ለመገኘቱ ምክንያት የሆኑት ትላልቅ የመሬት ውስጥ አውታረመረቦች መረቦች መኖራቸው እንደሆነ ይናገራሉ። ግን በዚህ ጉዳይ ላይ ያልተፈታው ምስጢራዊ ነገር የሆነው ከተማዋን ማን እንደገነባው ወይም እንዴት እንደዚህ ያለ የላቀ ምህንድስና በጊዜው እንዴት ሊገኝ እንደቻለ ነው። የዴሪንኩዮ ከተማ ጥንታዊ ስልጣኔዎች ያላቸውን የመቋቋም አቅምና ጥንታዊ ሰዎች የነበራቸውን ምጡቅ አእምሮ የሚያስታውስ ነው። እንዲሁም ሌሎች ምስጢሮች አሁንም ከእግራችን በታች ተደብቆ ሊገኙ እንደሚችሉ ጥያቄዎችን ያስነሳ ነው። እነሆ ከመሬት በታች ስለተገኘችው ምስጢራዊዋ ከተማ ያቀረብንላችሁ ተረክ ይህን ይመስል ነበር። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።